የኒውካስሉ ታሪካዊ ተጫዋች የነበረው አላን ሽረር ሊቨርፑል አሁንም ለመሻሻል ጊዜ አላቸው ሲል ተናግረዋል። የሊቨርፑል ስብስብ ጠንካራ የሚባል ነው። አሰልጣኙም ሊጉን በደንብ ጠንቅቀው ያውቁታል። የሚለው ሽረር አስቶን ቪላን ማሸነፋቸው ጥሩ ነገር ነው። አሁንም ለመሻሻል ጊዜ አላቸው። ሪያን ግራቨንበርህ ምርጥ አማካኝ ነው። የሊቨርፑል ደጋፊዎች ለኔዘርላንዳዊ ኮከብ ያላቸውን አክብሮት አውቃለሁ። እስሎት አንዲ ሮበርትሰንን በቋሚነት ማጫወታቸው ትክክለኛ ውሳኔ ነው ብሏል ሽረር። ኬርኬዝ ራሱን በሚገባ መፈተሽ አለበት ሲል ሽረር ተናግሯል። አርሰናል የእንግሊዝ ፕሪምየር ሊግ ዋንጫን እንደሚያሳካ እርግጠኛ ነኝ ሲል የቀድሞ የዋትፎርድ ተጫዋች የነበረው ትሮይ ዲኒ ተናግሯል። የአርሰናል አጀማመር እና የሌሎች ክለቦች መዳከምን እያየን ነው። ሚኬል አርቴታ በተለያዩ መንገዶች ጨዋታዎችን እያሸነፉ ነው። አንዳንድ ሰዎች አርሰናልን በተመለከተ ጨዋታዎችን የሚያሸንፈው በቆሙ ኳሶች ነው፣ ያ ማራኪ አጫወቱ ቀርቷል በማለት ሲናገሩ ይደመጣል ያለው ዲኒ፣ አርሰናል በየትኛውም አጫዎት ሦስት ነጥቦችን ይዞ ከሜዳ እየወጣ ነው። ከዚህ በላይ ስኬት የለም። ሰዎች ያውሩ። አርሰናል የዘንድሮን ዋንጫ ለማሳካት ጥሩ መንገድ ላይ ይገኛል። ዋንጫው የአርሰናል ነው ሲል ትሮይ ዲኒ ሀሳቡን

የማንቸስተር ዩናይትድ ኃላፊዎች ሰሞኑን በስፔን እንደታዩ ተዘግቧል። ለምን ከተባለ በጥር የተጫዋቾች የዝውር መስኮት ብዙ የመጫወት ዕድል እያገኘ ያልሆነውን የአትሌቲኮ ማድሪዱን አማካይ ኮኖር ጋላገርን ወኪልን ለማነጋገር እንደሆነ ታውቋል። ዩናይትድ የፎሬስቱን አንደርሰን፣ የፓላሱን አዳም ዋርተንን በጥር ለማስፈረም ፍላጎት ቢኖራቸውም አሞሪም የጋላገር አድናቂ በመሆናቸው ተጫዋቹን እንደሚፈልጉት የስፔን ሚዲያዎች እየዘገቡ ይገኛል። የተጫዋቹ ወኪል ፖል ቫርጋስ ጋላገርን በተመለከ የሚመለከት ሀሳቡን አጋርቷል። ጋላገር በአትሌቲ ደስተኛ ነው፣ ግን አንድ ቀን ወደ እንግሊዝ ፕሪምየር ሊግ መምጣት ይፈልጋል። ለአንድ ክለብም የመጫወት ፍላጎት አለው ሲል ቫርጋስ አስተያየቱን ሰጥቷል። ትሬንት አሌክሳንደር አርኖልድ ሊቨርፑል ላይ ጎል የማስቆጠር ከሆነ በፍጹም ደስታይን አልገልጽም ሲል አስተያየቱን ሰጥቷል። የእኔና የሊቨርፑል ትስስር በቀላሉ የሚሰበር አይደለም። በዚህ ቡድን ውስጥ ስኬታማ የሚባሉ ጊዜያትን አሳልፌያለሁ። ለክለቡ ያለኝን ፍቅር ሁሉም ያውቃል። በእርግጥ አሁን ላይ ሊቨርፑል የሚፈልጉትን ውጤት እያገኙ አሁንም ቡድኑ ትልቅ ደረጃ ላይ ይገኛል ብሏል። የቀድሞ ክለቤ ላይ ጎል የማስቆጠር ከሆነ ደስታዬን አልገልጽም፣ በጨዋታው ላይ ብቻ ማተኮር አለብን ሲል ቲኤኤ ትሬንት አሌክሳንደር አርኖልድ ሀሳቡን አጋርቷል። የሕክምና ኤክስፐርት የሆኑት ዶክተር ጆ ዊሊያምስ የቪክቶር ዮኬሬሽ ጉዳትን በተመለከተ ሀሳባቸውን አጋርቷል። ቪክቶር ያጋጠመው የጡንቻ ጉዳት እንደሆነ ማወቅ ችያለው። እንደዚህ አይነት ጉዳቶች ከባድ ተብለው ሊገለጹ አይችሉም። እረፍት በማድረግ የጉዳቱን መጠን መቀነስ ይቻላል። የአርሰናል የህክ ክምና ባለሙያዎችን ውሳኔ መስማት አለብን። እንደ ባለሙያ ግን ቪክቶር ዮኬሬሽ ከሁለት እስከ አራት ሳምንታት ለአርሰናል ግልጋሎት ላይሰጥ ይችላል ሲሉ ጆ ዊሊያምስ ተናግረዋል። የቼልሲ አመራሮች ጣሊያናዊውን አሰልጣኝ ኤንዞ ማሬስካን የማሰናበት እቅድ እንደሌላቸው ተሰምቷል። የቼልሲ ዋና ስራ አስፈጻሚ የሆኑት ጄሰን ጋኖን ማሬስ በክለቡ ማሰልጠናቸውን ይቀጥላሉ። አንዳንዶች ማሬስካን ለማሰናበት እቅድ እንዳለ ይዘግባሉ፣ ግን ልክ አይደለም። በአሰልጣኛችን ደስተኛ ነኝ ሲሉ ጆን ጋኖን በኢንስታግራም ገጻቸው ላይ ገልጸዋል። ሰሞኑን በተለይ ቼልሲ ከሰንደርላንድ ጋር ተጫውተው ሽንፈትን ካስተናገዱ በኋላ ክለቡ ማሬስካን በአንዶኒ ኢራውላ የመተካት ሀሳብ አላቸው ተብሎ ሲነገር ነበር ነገር ግን ዋና ስራ አስፈጻሚው ጄሰን በማሬስካ እምነት አለን ሲሉ ይፋ አድርገዋል። ቪቶር ፔሬራን ያሰናበቱት ወልብሶች አዲስ ዋና አሰልጣኝ ለመሾም ከተለያዩ አሰልጣኞች ጋር ስማቸው ተያይዟል። የወልቨር ሃምተር ወንድረርሱ ሊቀመንበር የሆኑት ቻይናዊው ጄፍ ሺ ከኤሪክ ቴንሃግ እና ከኦሊጎነር ሶልሻየር አንዱን የወልብስ አሰልጣኝ አድርገው ለመቅጠር ፍላጎት እንዳላቸው ሺ ተናግረዋል። ነገ ምሽት በአንፊል ሊቨርፑል ከሪያል ማድሪድ ምሽት አምስት ሰዓት ላይ በአውሮፓ ሻምፒየንስ ሊግ ተጠባቂ ጨዋታቸውን ያደርጋሉ። ሮማናዊው ዳኛ ስቴቫን ኮቫክስ ጨዋታውን እንደሚመሩት ተገልጿል። የሊቨርፑል ደጋፊዎች በኮቫክስ መሪነት ሊቨርፑል ሁለት ጨዋታዎችን መሸነፋቸውን ተከትሎ በዳኛው መመረጥ ደስተኛ ለመሆናቸውን በተለያዩ ሶሻል ሚዲያ አማራጮች እየገለጹ ይገኛል። በአንጻሩ ማድሪዶች በእርሳቸው ዳኝነት ሶስት ጨዋታዎችን ማሸነፋቸው ይታወቃል። የነገው ጨዋታ በጉጉት የሚጠበቅ ይሆናል። የጣሊያኑ ክለብ ጄኖዋ የቀድሞን የአርሰናል ኮከብ ተጫዋች የነበረውን ፓትሪክ ቬራን ከአሰልጣኝነታቸው ማሰናበታቸው ይታወቃል። ትኩረትን የሳቦ ጉዳይ የማሪዮ ባሎቴሊ አስተያየት ነው። በጄኖዋ እየተጫወ የሚገኘው ነገር ግን ከቬራ ጋር ባለመግባባት የሚታወቀውና 57 ደቂቃዎችን በፈረንሳዊው አሰልጣኝ ስር መጫወት የቻለው ጣሊያናዊው የ35 ዓመቱ የአጥቂ መስመር ተጫዋች ማሪዮ ባሎቴሊ በሰጠው አስተያየት፣ በፓትሪክ ቬራ መሰናበት በጣም ደስ ብሎኛል። ጄንዋ ሀሳብ ያለው የጨዋታ ዕቅድን መተግበር የሚችል አሰልጣኝ ያስፈልገዋል። ቬራ የተሰናበተው ስለማይችል ነው። ፈጣሪ ሁሉንም ያይና ይቀጣል ሲል ባሎቴሊ አነጋጋሪ አስተያየቱን ሰጥቷል።